ማቴዎስ የስሙ ትርጓሜ ህሩይ መጸባሃን እንሆ ተቀራጭነት የተመረጠ ማለት ነው። ጌታችን ኢየሱስ ክርስቶስ በዚህ ዓለም በሚያስተምርበት ሰዓት ና ተከተለኝ ሲለው እንሆ ግብር ከሚያስገብርበት ቦታ የሚያስገብርበትን ቦታ ትቶ አምላካችን መድኃኒታችን ኢየሱስ ክርስቶስን ተከትሎ ለጊዜው በእግሩ ተከትሎ ኋላም ደግሞ ጌታችን ኢየሱስ ክርስቶስን በግብር መስሎ እርሱ ተምሮ ይህን ቃል ጽፎና ዘግቦልን እናገኘዋለን ማለት ነው። እና ወደ እርሳችን እንመለስና እንከመገሰስኩ ስንከ ልብሱ አሃዩ፣ እኔ የልብሱን ጫፍ ከዳሰስኩኝ ወይም ከነከሁኝ እድናለሁ ይላል ማለት ነው። እንግዲህ ይህን ቃል የተናገረችው አንድ ሴት የወስቄና የተባለች ሴት ናት። ከፍለን ስንመለከተው ሀያ ላይ ቁጥር ሀያ ላይ አንስተን ስንመለከተው ወናሁ ብእሲት እንተ ደም ይውሕዛ ማስርቱ ወክሌቱ ክረምት መጻት። እንሆ አስራ ሁለት ዓመት ደም ይፈሳት የነበረች ሴት እንሆ መጥጣ ይችላል። ወቆመት እንተ ድህሬሁ ወገሰሰት ጽንፈ ልብሱ። እንሆ ጌታችን ኢየሱስ ክርስቶስ በሚያስተምርበት ቦታ ቆሞ እያለ ከኋላው መጥታ የልብሱን ጫፍ ዳሰሰችው እንዘትን በልባ እንከመገ ሰስቱ ጽንፈ ልብሱ አሃዩ እንሆ የልብሱን ጫፍ ከዳሰስሁት ከነከሁት እንሆ እድናለሁ ብላ መጣ የልብሱን ጫፍ ዳሰሰች ይላል። ወተመይጠ እዚ ኢየሱስ ወርእያ ወይቤላ ተአመኒ ወለትየ ሃይማኖትኪ አሕየወተኪ እንሆ ጌታችን ኢየሱስ ክርስቶስን ደግሞ የልብሱን ጫፍ ዳሳ የልብሱን ጫፍ ነክታ ስትነካው ተመልክቶ እንሆ ዞር ብሎ ተመለከተና መለስ ብሎ እሷን ተመልክቶ እንሆ ልጄ ታመኚ በሃይማኖትሽ ጽኒ በርቺ ይቺ ሃይማኖትሽ አድነሻለችና አላት። ሃይወት ሶሊሃ ይእቲ ድእሲት ይላል። እንሆ ያቺ ሴት ያን ጊዜ እንሆ ሃይማኖትሽ አዳነችሽ ባላት ጊዜ ይች ሴት ከመሟ ወይም ደግሞ ይዟት ከነበረው አስራ ሁለት ዓመት ይፈሳት ከነበረው ደም ተፈወሰች፣ ተፈወሰች። እንግዲህ ከይህች ሴት የምንማረው ታላቅ ነገር አለ። ይቺ ሴት ሃይማኖቷ በጣም ታላቅ ነው። እንዴትስ ያለ ሃይማኖት አላት! ሃይማኖቷስ ታላቅ፣ እንዴት ነው ታላቅ የሆነበት ስንል ይቺ ሴት ሃይማኖቷ እንዴት ታላቅ ነው ያስብላን ማለት ነው። እንዴት ታላቅ ነው? ምክንያቱም ይች ሴት ጌታችን ኢየሱስ ክርስቶስ ለብሷት የነበረው ልብስ በዚህ ዓለም ካሉት ነገስታት ያነሰች ልብስ ወይም ደግሞ የዚህ ዓለም በይለጸጎች ከሚለብሱት ያነሰች ልብስ የተናቀች የተዋረደች በጣም በእጅጉ በይበልጥ ያነሰችና የተዋረደች ልብስ ናት። ባይታውያን የሚለብሷት በእውነት ባይታውያን የሚለብሷቸው ልብሶች የተናቁ የተዋረዱ ምክንያቱም ጌጠኛውን አይፈልጉትምና። ጌታችን ኢየሱስ ክርስቶስም ይለብሳት የነበረች የዚህ ዓለም ነገስታት የማይለብሷት የዚህ ዓለም በይለጸጎች የዚህ ዓለም እንሆ ከብረው ወይም ደግሞ ለብሰው ለሰው የሚታዩት ሰዎች የሚለብሷት ልብስ ሳይሆን የለበሰ የተነቀች የተዋረደች የባይታዊ ልብስ ናት፣ የታይታው ልብስ ናት እንጂ ሌላ ልብስ አይደለችም። ወይም እቺ ልብስ ቀደም ሲል አሮን እስራኤልን ያዳነባት ኤፉድ አይደለችም ኋላም ደግሞ መለስ ብለን ወደዚህም ስናየው ደግሞ ወይም ደግሞ ኤልያስ በይረን የከፈለባት መጎናጸፊያ አይደለችም እና ይቺ ያልሆነች አሮን እስራኤልን ያዳነባት ኤሁድ ሳትሆን፣ ወይም ደግሞ ኤልያስ በይረን የከፈለባት መጎናጸፊያ ሳትሆን ይቺ ሴት በልቧ በሃይማኖቷ እንሆ በልቧ ሃይማኖቷን አጸናችና ምን አለች? እንሆ ያችን ልብስ ብነካት እድናለሁ አለች። ማን አስተማራት? ልብሱን ዳሶ መዳንን ማን አስተማራች? እስራኤል የዳኑባት ኤፉድ አይደለችም፣ እንዳልሆነችም ታውቃለች። ምክንያቱም እምነት እንኳን ባይኖራትም እንኳን በወሬ ትሰማ ነበር። ነገር ግን ያቺ አይደለችም፣ ኤልያስን በይር የከፈለባት መጎናጸፊዋ አይደለችም። ነገር ግን እንደዚያ ሳትሆን እቺ ሴት ምን አለች? እንሆ ያችን ልብስ ብነካት፣ ምን አለች? እድናለሁ አለች፣ እድናለሁ አለች። ይህችን ሴት እምነቷን መመልከት ያስፈልጋል። በእውነቱ ያ ምዕራፍ ስምንት ላይ ያለው በይለ ጸገው እንኳን ያ የመቶ አለቀው እንኳን ከመ እንደ መቶ አለቀው እንኳን አይደለም ያለች። ያ የመቶ አለቀው ምንድነው ያለው? በቃል ብቻ ተናገር ልጅ ይድናል ነበር ብቻ ያለ። እች ሴት ግን እንደዚያም አይደለም ያለች። ያ የመቶ አለቀው ልጁ በታመመ ጊዜ እነሆ በጣም በጭንቅ ልጁ በጭንቅ ደዌ በታላቅ ደዌ በተያዘበት ጊዜ ጌታችን ኢየሱስ ክርስቶስን ምን አለው? እባክህ በጀበለኝ፣ እባክህና ልጄን አድንልኝ። ብቋኒ እግዚኦ ድዊ ወልድዬ፣ እንሆ ልጄ በጣም ታሟልና ወጥቄ ጽውር ልጄ በጣም ታሞ እንሆ በሕሙማን ቤት ተኝቷልና እባክህ መጥ አድነው እባክህ አድንልኝ ነበር ያለው። በዚህን ሰዓት እንዲህ ሲለው ጌታችን ኢየሱስ ክርስቶስ በዚህ ሰዓት ምን ብሎት ነበረ? እንሆ እኔ መጥቼ አድነው አለው ብሎት ነበር። እንዲህ ሲለው ግን አንተ መጠህ ሳይሆን የምታድነው እኔ። አንተ ወደ እኔ ቤት ልትገባ አይገበኝም። አንተ በቃልህ ብቻ እዘዝ ልጄ ይድናል ነው ያለው። እንዲህ ሲል ግን እንዲህ አለው። ነገር ግን እቺ ሴት ከዛ በተለየ መልኩ፣ በእውነቱ ከዚያ በተለየ መልኩ እቺ ሴት ደግሞ ምን አለች? እነሆ ዝም ብለህ ልብሱን ጫፍ ብነከው እድናለሁ ነው ያለች። እንዴ ሰውዬ እንኳን አላለችም። ይህ ሰውዬ በቃል እዘዝ እንዳለው እሷን በቃልህ እዘዝ እኔ ከደዌ እፈወሳለሁ አስራሁለት ዓመት ደም ይፈሰኝ የነበረው ደም ይቆመን አይደለም ያለችው ጌታችን ኢየሱስ ክርስቶስን በፍጹም ልቦናዋ አመነችና ምን አለ እንሆ እኔ የልብሱን ጫፍ ብነከው እኔ እፈወሳለሁ አለች ማለት ነው እፈወሳለሁ አለች አያችኋት እምነት ማለት እንዲህ ነው ማለት ነው ነው እንዴ ነው ይቺ ሴት በጥምቀት ያልተወለደች እንሆ ከዲያብሎስ ግብርናት በደመ ክርስቶስ ያልተዋጀች ሴት ስትሆን ነገር ግን ሃይማኖቷን በከመቀሰት መቀሰፍ አይን ጠንቃወቀች ማለት ነው። እነሆ ልብሱን ብነካ እድናለሁ አለች። ልክ እንዳለችው ጌታችን ኢየሱስ ክርስቶስ የልቧን ቅንነት የሃይማኖቷን ጽናት ተመለከተና ጌታችን ኢየሱስ ክርስቶስ ካለባት ሰ 12 ዓመት ይፈሳት ከነበረው ደዌ ደም ፈወሳት ማለት ነው። ደሟን አቆመላት ማለት ነው። በእውነቱ እኛም ከያዘ እንደው እንድንፈወስ የአምላካችን መልካም ፈቃዱ ይሁንልን። እንዲህ ቤተ ክርስቲያን መምጣት ይገባናል። ቤተ ክርስቲያንን ያች ሴት እንሆ ምን እንዳለች ከምን የተሰራች ናት እቺ ልብስ ከምን የተሰራች ናት ብላ ሳታማርጥ፣ በእውነት ከልቧ አምና የጌታችን የኢየሱስ ክርስቶስን ልብሱን ፈልጋ መጣ ነክታ እንደተፈወሰች እኛም ደግሞ በእውነት በምሸትም በማልዳም በጠዋትም እየመጣን ቤተ ክርስቲያን እንደዛች ሴትዮ ልንሳለም ይገባናል። በእውነቱ ካመነ ያቺ ሴትዮ አምና ልብሱን ነክታ እንደተፈወሰች እኛም የጌታችን የኢየሱስ ክርስቶስ ልብሱን ቤተ ክርስቲያንን እንሆ ስንሳለን ያቺ ሴትዮ ልብሱ የልብሱን ጫፍ ዳሳ እንደተፈወሰች እኛም ቤተ ክርስቲያን እንዳሰ እንፈወሳለን ማለት ነው። እኛ ቤተ ክርስቲያንን ስንሳለን ቤተ ክርስቲያን መይደር እግዚአብሔር ናትና መይደር እግዚአብሔር የሆነችው ቤተ ክርስቲያን ስንሳለማት ትፈውሰናለች ማለት ነው። ከያዘብን ደዌ ከሚያስጨንቀን ነገሮች ሁሉ ነፃ ታወጣናለች። ስለዚህ ነፃ እንድታወጣን ምን ማድረግ አለብን? ቤተ ክርስቲያንን ልንሳለማት ማለት ቤተ ክርስቲያንን ልንዳስሳት፣ ቤተ ክርስቲያንን እየመጣን እንዴት ዋልሽ ልንላት፣ ቤተ ክርስቲያንን በጠዋቱ እየመጣን እንዴት አደርሽ ልንላት ይገባናል ማለት ነው ይገባናል ሐዋርያው ቅዱስ ጴጥሮስ እንሆ የእግዚአብሔር ማደሪያ ስለሆነ በሱ በጥለው ምኑ ይፈወሱ ነበር፣ ድውያን በሙሉ ይፈወሱ ነበር፣ አጋንንት በሙሉ ይርቁ ነበር። ምን ስለሆነ? እሱ ማይደር እግዚአብሔር ስለሆነ። እኛ ወደ ቤተ ክርስቲያን ከመጣነ፣ ቤተ ክርስቲያንን ከዳሰስናት፣ እኛ የእግዚአብሔር ማደሪያዎች እንሆናለን ማለት ነው። የእግዚአብሔር ማደሪያዎች ስንሆን ደግሞ ምን እንሆናለን? ጸጋ እግዚአብሔር በእኛ ላይ ሲያድር የኛ የተደረገልን ቀርቶ ለኛ የሚደረግልን ነገር ቀርቶ እኛ ሌሎች እናደርጋለን ማለት ነው። ጌታችን ኢየሱስ ክርስቶስ ምን ምሏልና ዘየአምን ብየ ግብረ ዘአነ እገብር ውእቱኒ ይገብር። እነሆ በእኔ ያመነ ሁሉ በእኔ አምኖ የተከተለ ሁሉ እኔ በእኔ ሃይማኖት በእውነቱ እኔ በሰጠውት ሃይማኖት የጸና ሁሉ የእኔን አምላክነት የተረዳ ሁሉ ምን እኔ የምሰራውን ይሰራል ብሏል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ እሱ የሚያደርግልንን ቀርቶ ጌታችን ኢየሱስ ክርስቶስ ያደረገውን ታምራት እናደርገዋለን ማለት ነው። በጌታችን በኢየሱስ ክርስቶስ ታመነ የጌታችን የኢየሱስ ክርስቶስን የባይሬ አምላክነቱን ከተረዳነ እኛ ምን እንሆናለን? ጸጋ እግዚአብሔር በእኛ ላይ ያርብናል። ጸጋ እግዚአብሔር በእኛ ላይ ሲያደርግ ደግሞ በእውነት ሁሉንም ነገር እንድንገዛው እንሆናለን ማለት ነው። አባቶቻችን እኮ ጸጋ እግዚአብሔር በእነሱ ላይ አድሮ መጀመሪያ ጊዜ እነሱ እግዚአብሔርን የባይሬ አምላክን መሆኑን ተረርተው በዚያ ተረርተው እግዚአብሔርን ካመኑት በኋላ በፍጹም ልቦናቸው ሳይጠራጠሩ እግዚአብሔርን ካመኑ በኋላ ምን ሆነዋል? እግዚአብሔር ያደረገውን አደርገዋል ማለት ነው። ስለዚህ እግዚአብሔር ያደረጋቸውን ታምራት ለማድረግ ደግሞ ምን ያስፈልጋን አልኳቸው። ምን ያስፈልጋል? በእግዚአብሔር ማመን ያስፈልጋል ማለት ስለዚህ በእግዚአብሔር ካመነ እግዚአብሔር ያደረጋቸውን እናደርጋለን። ራሱም ተናግሯል። እኔ የማደርገውን ያደርጋል፣ ወዘ የአብ የምኘቁ ይገብር እንሆ እኔ ያስተማርኩኝ እኔ ያደረግኩኝ ታምራትም ቢሆን ሶስት ዓመት ከመንፈቅ ነው። እሱ ግን በእድሜው ልክ ያደርጋል። አንድ ሰው እስከ ሰባ ዓመት ሊኖር ይችላል፣ እስከ ሰባ ዓመትም ደግሞ ያደርጋል ብሏል። ስለዚህ ጌታችን ኢየሱስ ክርስቶስ ሶስት ዓመት ከመንፈቅ ያደረጋቸውን ታምራት እኛ ደግሞ ከዚያ ይበልጥ ይበልጥ ማለቴ ከጌታችን ኢየሱስ ክርስቶስ ይበልጥ የምናደርኩነን ሳይሆን በእድሜያችን ልክ እናደርጋለን ማለት ነው። ጌታችን ኢየሱስ ክርስቶስ ሶስት ዓመት ያደረገውን ታምራት እኛ ደግሞ እስክንሞት ድረስ፣ እስከ ሰባ ዓመትም ሆነ እስከ ስልሳ ዓመትም ሆነ እስካለንበት እድሜ እናደርገዋለን ማለት ነው። ምፊት ግን ምን ማድረግ ያስፈልጋል? በፍጹም ልቦናችን ልናምን ይገባናል። በጌታችን በኢየሱስ ክርስቶስ ካመነ ጌታችን ኢየሱስ ክርስቶስ ያደረጋቸውን ማረግ እንችላለን። ያደረጉትንም ስላየን ለምሳሌ ጌታችን ኢየሱስ ክርስቶስ አሁን ስነግራቸው የነበረው ታሪኳን የተረኩላቸውን ሴት ፈውሷታል ማለት ነው። ፈውሷታል። ሐዋርያው ቅዱስ ጴጥሮስም ደግሞ ልክ እንደዚሁ ምንድነው ሊወጣ አንዱን ድውዩን ፈውሶታል ማለት ነው። የታመመውን በጣም የተጨነቀውን ድቡ ይፈውሶታል። ጌታችን ኢየሱስ ክርስቶስ ሙት አስነስቷል። ሐዋርያው ቅዱስ ጳውሎስ ደግሞ ምንድን ሙት አስነስቷል ማለት ነው። ጌታችን ኢየሱስ ክርስቶስ ምንድን በልብሱ ጫፍ ፈውሷል። ሐዋርያው ቅዱስ ጳውሎስ ደግሞ ልብሱን እንሆ እየተከፋፈሉ ይወስዱት ነበረ ድውያን ይፈወሱበት ስለነበረ ይህ ግን የሆነው ምንድን ነው? መጀመሪያ ምን ስለነበር ነው? በጌታችን በኢየሱስ ክርስቶስ ስላመኑ ነው ማለት ነው። ስለዚህ በጌታችን በኢየሱስ ክርስቶስ ካመነ እኛ የማናደርገው ነገር የለንም እኛ ጌታችን ኢየሱስ ክርስቶስ ያደረጋቸውን ታምራቶች እናደርጋቸዋለን። ጌታችን ኢየሱስ ክርስቶስ ሲያደርጋቸው የነበሩትን በሙሉ እንተገብራቸዋለን ማለት ነው። ስለዚህ አስቀድመን ምን ማድረግ ይገባናል ማለት ነው? በጌታችን በኢየሱስ ክርስቶስ ማመን። ስናምን ደግሞ የኛ ይፈጸምልና ከኛ ከተፈጸመልን ደግሞ ለወንድሞቻችን በእውነቱ ለተቸገሩት እንረዳቸዋለን ማለት ነው። እኛም የመጣብንን እናስወግዳለን፣ የተቸገሩትንም ደግሞ ከችግራቸው ነፃ እናወጣቸዋለን ማለት ነው። ዛሬ ያው ከችግራችን ነፃ መውጣት ያቃተን እንሆ እንደነ ቅዱስ ጴጥሮስ ያለ ስላጣነ እንሆ እንዳሁኒቱ ሴትዮ ያለች ራሷን ነፃ ያወጣች በጌታችን በኢየሱስ ክርስቶስ በፍጹም ልቦናዋ ያመነች ሴት ስላጣነ ወይም ደግሞ እንደነ ቅዱስ ጳውሎስ ያለ አባት ስላጣን ነው ማለት ነው እነዚህ ቢኖሩ በእውነት እኛንም ነፃ ያወጡናል። እነርሱ ነፃ አስቀድመው ወጥተዋል። እኛንም ነፃ ያወጡን ነበር ማለት ነው። ስለዚህ ነፃ ለመውጣት ምን ማድረግ አለብን ማለት ነው? በፍጹም ልቦናችን ብናምን ይገባናል።